ወመንፈስ ቅዱስ አሃዱ አምላክ አቤቱ አምላካችን ንጉሳችን፣ ሕይወታችን፣ ብርሃናችን የእግዚአብሔር ልጅ ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ወዳሴ ላንተ እናቀርባለን። እናቀርባለን ብፁዕ አባታችን አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል! ሙራ አባታችን መጋቤ ጥበባት ወላልኝ መርጊያ የሀገረ ስብከቱ ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ክፍለ ዮሐንስ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ታላቁ ሊቅ መጋቢያ ይላፍ መምህር ክቡር ጥላሁን የጎንደር ባዓታ ለማርያም የአቋቋም ምስክር መምህር ክቡር ሊቀ ጠበብት መምህር ፍስሐ አወርቆ የጎንደር ልደታ ቤተክርስቲያን ያቋቋም ምስክር መምህር ፖላር ሊቃውንተ ቤተክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምዕመናን፣ ምዕመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምናደራችሁ። እንደምን ቆያችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንም በህይወት በሰላም ጠብቆ ለዚች የተቀደሰች ለት አድርሶናልና የአባቶቻችን አምላክ አዶናይ ጸባኦት ኤልሻዳ የተባለ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት፣ እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈለት መልእክቱ በአንደኛ ጢሞቴዎስ 3:15 ላይ የተናገረውን ኃይለ ቃል መነሻ በማድረግ በተለይ የዕለቱ በዓል ምስጢሩ ደግሞ እጅግ አስገራሚ እጅግ ድንቅ ነውና ያን ድንቅ ምስጢር እግዚአብሔር መንፈስ ቅዱስ በገለጠልን መጠን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጠልን። ቤቱም ምበል ውስጥ አይሰማም። ቤቱም የእውነት አምድና መሠረት ይህው እግዚአብሔር ቤተ ክርስቲያን ነው። ይህን አለቃ የተናገረው ማኅቶተ ቤተክርስቲያን ብርሃነ ዓለም ቅዱስ ጳውሎስ ነው። ለመንፈስ ልጁ ለጢሞቴዎስ ሲነግረው ስለ እግዚአብሔር ቤት ቤት ዋለ የእውነት መሠረትና ዓምድ የሕያው እግዚአብሔር ቤተ ክርስቲያን ነው በማለት አስተምሮታል። በዛሬው ዕለት በሰኔ ሃያን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ በእናቱ በቅድስተ ቅዱሳን በድንግል ማርያም ስም የታነጸውን ቤተ መቅደስ በእውነት ቅዳሴ ቤት ያከበረበት ነው። ልል ብላቸው አመስግኑ። በፊልጵስዩስ ላይ ከመሰራቱ አስቀድሞ ራሱ ልዑል እግዚአብሔር ቤተ መቅደስን ማነጽ፣ ቤተ መቅደስን መስራት እንዴት እንደሚገባ ለአባቶቻችን ለነቢያት ቀጥሎም ለሐዋርያት አስተምረዋል። ዳዊት አባታችን አነጸ መቅደሶ በአርያም ራሱ እግዚአብሔር መቅደሱን መመስገኛውን በአርያም ሰራ ካለ በኋላ ወሳረራ ውስጥ ዘላለም በምድር ውስጥም ለዘላለም መሰረታት ይላል። ስለ ሕንፃ ቤተ ክርስቲያን ወይም ስለ ቤተ መቅደስ አሰራር ያሳየው ማንም ሳይሆን ራሱ ልውል እግዚአብሔር ነው። በተለይ በፊልጵስዩስ ውስጥ ሦስቱን ድንጋዮች አቀራርቦ በምስራቅ ሀገር የሞቱትን አስነስቶ ያሉትን ሐዋርያ አሰብስቦ ዛሬ በእናቴ በድንግል ማርያም ስም ቤተክርስቲያን የሚታነጽ ነውና ሉ ብሏቸው እውነተኛው ፀሐይ አማናዊት ምስራቅ ቅድስተ ቅዱሳን ድንግል ማርያም እናቱ ትመሰገንበት ዘንድ በእውነት ሰብስቧቸው ሶስት ደንጋዮችን አቀራረበ። ወርዱን ቁመቱን ለክቶ ሰጣቸው። ቁመቱ 24 ነው፣ ወርዱ 12 ነው። ሰምሳት ሲያሳዩት እንዲሳብ በእጃቸው ላይ እየለመለመ በእውነት ሰኔ 20 ሰርተው ከፈጸሙት በኋላ በሰኔ 21 በዛሬው ዕለት

ቴንሲስ የተሰራችው ቤተመቅደስ ስንት ክፍል ነበራት? ሶስት ክፍል ነበራት። ይህንን ምስጢር ራሱ እግዚአብሔር ዓለምን ሲፈጥር ያደረገው ነበረ። ቤተ ክርስቲያን ትትበሰል በጽራራያም ዘላይሉ ቤተ ክርስቲያን አለ እላይ ባለችው በጽራራያም ትመሰላለች። ቤተ መቅደሳችን ቤተ ክርስቲያናችን ሶስት ክፍል እንዳላት በሶስት ወገን የሰፈሩ መላእክት አሉ። አንደኛ ጽራራያም ላይ፣ ሁለተኛ ኢዮር ላይ፣ ሶስተኛ

ላይ ቤተ ክርስቲያን ኮፒዋ በአጠቃላይ ሰማይ ነው፣ ሰማየ ሰማያት ነው። ጽርሐ አርያም የተባለችው ሰማይ ታላቅ ሰማይ ናት፣ የብርሃን ሰማይ ናት። ብርሃና ሁሉ ቢሰበሰቡ የሷን ብርሃን አያክሉም። በእውነት የምጣድ ብልጭልጭታ ወይም የእሳት ፍንጣሪ ማለት ይቻላል። በእሷ ዘንድ ያለ ብርሃን ከብርሃን አይቆጠርም። ዓለመ ስላሴ ትባላለች። በዚያ ሰማይ ላይ ራሱ እግዚአብሔር አምስት ነገሮችን አደረገ። ስንት ነገ ች አምስት ነገሮችን። መጀመሪያ መንበረ ብርሃን፣ የብርሃንን መንበር አኖረ። በዮሐንስ ራዕይ ምዕራፍ ስምንት ላይ መሠዊያ ይለዋል። እንደገና በዮሐንስ ራዕይ ምዕራፍ 11 ቁጥር 19 ላይ እንደተጻፈ ታቦት ዘዶር የተባለች የብርሃን ታቦት በዛ የብርሃን መንበር ላይ እንድትቀመጥ አደረገ። ሦስተኛ ላይ ተብርሃን ሰባት የእሳት መጋረጃ በዚያሽ በጽራሪያም ዙሪያ እንዲጋረድ አደረገ። አራተኛ ቲዩቤል ና ሱራፊል የተባሉ ጸወር ተመንበር የሆኑ የሰው መልክ፣ የአንበሳ መልክ፣ የንስር መልክና የላም መልክ ያላቸው መላይክትን አወጣ። አራተኛ አምስተኛ ከሰራዊተሩፋይል ወይም ከመናብርት ነገድ ተመርጦ ስድስቱ በቀኝ ስድስቱን በግራው አድርጎ ዙፋኑን እንዲያጥኑ አደረገ። የእግዚአብሔር ስራው ድንቅ ነው። አነጸ መቅደሶ ባሪያም እንዲህ አድርጎ በጽርሐ አርያም ላይ መቅደሱን አነጸ መቅደሱን ሰራ። ክብር ለአምላካችን ለልዑል እግዚአብሔር ይሁንና ታዲያ እንደ ጽርሐ አርያም ምን ሆነ ቤተ መቅደሱ ተተካ እንደ ምን ታቦተ ሕጉ አልፋ ኦ የሚል የጌታ ስም የተጻፈበት ቅዱስ ስጋው ክቡር ደሙ የሚሰዋበት በእውነት ታቦተ ሕጉ አለ። እንደ መንጦላ ተብርሃን እንደ ብርሃን መጋረጃው ታቦተ ሕጉ የሚጋረድበት ምን አለ? መጋረጃ አለ። እንደ አራቱ ፀወርተ መንበር አራቱ ሊቃነ ጳጳሳት አለ። እንደ ሀያ አራቱ ካህናተ ሰማይ ጳጳሳት ኤጲስቆጶሳት ሚያገለግ ሲሆን በዛሬው ዕለት በፊልጵስዎስ አምላካችን አከበረ። ደስ ይበላቸው ኦርቶዶክሳውያን ይታላቅ ነው። ስለዚህ በጽርሐ አርያም ባለችው ሰማያዊት መቅደስ ትሩቤልና ሱራፌል ዙፋኑን ተሸክመው እንደሚታዩ በአዲስ ኪዳን ደግሞ በዛሬ ዕለት ድንግል ማርያምን ታቦት አድርጎ ቀድሶ ስላቆረበ ዛሬ መንበረ ታቦቱ ላይ የምትሳለው ማና ስቲ አይሰማም ማናት? ኪሩቤልና ሱራፌል በፍርሃትና በራድ ሆነው ዙፋኑን እየተንቀጠቀጡ የሚሸከሙትን ጌታ በጀርባዋ በማዘል በክንዷ በመታቀፍ ኪሩባዊ ሰረገላ ሆና የተገለጸችው የአዲስ ኪዳን መንበር የአዲስ ኪዳን ታቦት እሷ ማናት? አይሰማም ማናት? ድንግል ማርያም ናት። ስለዚህ በኦሪቱ ቻቸውን ዘረራ አድርገው በታቦተ ሕጉ ላይ ሲኖሩ፣ በሐዲስ ኪዳን ደግሞ ኪሩባዊቷ ሰረገላ ድንግል ማርያም ስዕሏ ተስሏል። ነገር ግን ከመላእክቱ ይልቅ ማን ትበልጣለች? ማን ትበልጣለች? ድንግል ትበልጣለች። ዲቋጣ ጊዮርጊስ እንዲህ ይላታል፤ አንቲ ታብን ኪሩቤል፣ አንቺ ከኪሩቤል ትበልጫለች። ወተፈደፍድን ሱራፌል፣ ከሱራፌልም ትልቅ ትንሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። በምን? በእሳት ቤት ወ ምፅናቱ ዘእሳት ይፄኑ መንበሮ ዙፋኑንም በእሳት ምሰሶ ይደግፋሉና አንቲ ሰጸብትዮበከርሰኬ አንቺ ግን ያንና አምላክ በማይፀቢሽ ተሸከምሽው ወሃ ፀብኪዮበአብራትቲ በጉልበቶችሽ አቀፍሽው። ዋሃዘንኪዮበዘባለኬ በጀርባሽምናልሽው አዘልሺው ተየልተ ሰረገላ እሳት ፋንታ በዛ በሰማያዊው መቅደስ በእውነት በእሳት ሰረገላቸው ሲሸከሙት ድንግል ጸባዎት ልጇን በጉልበቶቿ ታቀፈችው። ከየንተ ምጽናት ዩዘ እሳት አዕዳ ወኪ ኳና በእሳቱ ምሰሶዎች ፈንታ እጆችሽ ተተኩ እጆችሽ ሆኖ አለ። በሰማያዊቷ መቅደስ ኪሩቤልና ሱራፌል የእግዚአብሔርን ዙፋን በእሳት ምሰሶ ደገፉ። በአዲስ ኪዳን ግን ድንግል ማርያም ዓለምን የሚደግፈውን ጌታ በክንዶቿ በእጆቿ ደገፈችው።

ስለዚህ አባ ጊዮርጊስ ምን አለ? ቤተ ክርስቲያን አለ፣ በጽርሐ አርያም ትመሰላለች። ድንግል ደግሞ አለ፣ ኪሩቤል በሚሸከሙት በምን ትመሰላለች? አለ፣ በሰረገላው ትመሰላለች። ሐነጸ መቅደሶ በአርያም ራሱ እግዚአብሔር መመስገኛውን በሰማይ ሠራ። ሰርቶ ዝም አላለም። ወሳረራ ውስተ ምድር ዘላለም በምድራችን ላይ ለዘላለም መሰረታት። ክብር ለአምላካችን ይሁንና እቺ ታላቅ መቅደስ ናት። ይኸው እግዚአብሔር ቤተ ክርስቲያን ናት። ስንት ክፍሎች አሏት እስቲ ንገሩ። ስንት ክፍሎች አሏት? ሦስት ክፍሎች አሏት። ቅኔ ማኅሌት አላት፣ ቅድስት አላት፣ መቅደስ አላት። ይሄ ምንድነው? ከፊልጵስ ውስጥ ከክርስቶስ ያየነው ነው። በእውነት እነ ሚካኤል የሚያመሰግኑበት እነ ገብርኤል ያሉበት ሰማይ ምንድነው? ሦስት ሰማያት ናቸው። እስቲ ኢዮርበሉ እስቲ አይሰማም ራማ ኤረን እነዚህ ሶስቱ ዓለመ መላእክት ይባላሉ በብርሃን የደመቁ ናቸው። ሰባት የእሳት መጋረጃ ሥላሴ ጋርደዋቸዋል። በእነዚህ በሶስት ሰማያት ውስጥ ዘጠኝ ነገዶች አሉ። ስንት ነገዶች አሉ? ዘጠኝ። አስተውሉ። በፊልጵስዩስ ውስጥ የተከናወነው ይሄ ነው። ዛሬም መቅደስ ቅድስት ቅሌማ ሄሌት ያላት ቤተ ክርስቲያን ዘጠኝ የክህነት ደረጃዎች አሏት። ስንት የክህነት ደረጃዎች ዘጠኝ። ለምሳሌ ነገደ ኪሩቤል አለ። ቀጥሎ ሱራፊ የሚባል መልአክ የሚመራው ነገደ ሱራፌል አለ። ኃይላት የሚባል ነገድ ቅዱስ ሚካኤል ይመራዋል። ስንት ነው ማለት ነው? ሦስት ነው። ራማ በተባለው ሰማይ ላይ ነገደ አርባብን ገብርኤል ይመራል። ነገደ መናብርትን ሩፋኤል ይመራል። ነገደ ስልጣናትን ሱሪያል የተባለ መልአክ ይመራል። ሰማይ ላይ ነገደ ሊቃናትን ሰዳኪኤል ይመራል። ነገደ መኳንንትን ሰላኪኤል ይመራል። ነገደ መላእክትን አናኒኤል ይመራል። በድምሩ ስንት ናቸው? ዘጠኝ ናቸው። ሰማያቱ ደግሞ ስንት ናቸው? ሶስት ናቸው። ዛሬም መቅደስ ቅድስት፣ ቅኔ ማህሌት ሆና የምትሰራ በክርስቶስ የተበረደሙ የተመሰረተችው ቤተክርስቲያናችን ያንን ዘጠኝ ደረጃዎች ትጠብቃለች። ጌታ በፊልጵስዩስ እንዳሳያት ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብር የቀሳውስት፣ ስልጣናት የዲያቆናት፣ ሊቃናት የንፍቀዲያቆናት፣ ዲያቆናት መኳንንት፣ የአናጉንስቲሳውያን መላእክት የመዘምራን አሀንሳል ሆነው ተገለጹ። ደስ ይበላቸው። ይሄ ኮፒው ሰማይ ነው። ለዚህ ነው ሀነፀ መቅደሶ ባህርያ ራሱ ልዑል እግዚአብሔር መቅደሶን ባህርያን በኢዮ ላይ በራማ ላይ ብረራይ ሰራ ወሳረራ ውስጥ ተምር ዘለዓለም በምግር ውስጥም ዘለዓለም መሰረታት ማለት በቤተ ክርስቲያናችን ውስጥ ነው። ደስ ይበላችሁ። አማናዊት አማናዊት ሰማያት በሰማያት ያለችውን ኢየሩሳሌም ሰማያዊትን ጻርያምን ኢዮርን ራማን ኤረብን ለመወከል ሐዋርያት በአለም ሁሉ በዞሩበት ሁሉ ቤተ ክርስቲያንን ያንሶ ቤተ ክርስቲያንን ይመሰረቱ ነበረ። ዛሬ እዚህ ደርሶ ሁላችንም በዚች ሰማያዊት ቦታ ተሰብስበናል። እንኳን ደስ አላችሁ፣ ተሰብስበናል። ይህ ብቻ አይደለም፣ እግዚአብሔር ሰማይ በተለይ ደግሞ ላይ ምን አደረገ? ፀሐይን፣ ጨረቃን፣ ከዋክብትን ምንን ቀና ብላችሁ ስትመለከት ምን አለ? ፀሐይ፣ ቀጥሎ ጨረቃን፣ ቀጥሎ ከዋክብት አሉ። በጣም ይገርማቸዋል። ቤተክርስቲያን ስትሰራ የጠፈር ምሳሌ ሆነ እንድትሰራ አባቶቻችን አድርገዋል። ሰማይን፣ ሰማይ የምናይባት ካነፀ መቅደስ ወባርያን ጠፈርም ጭምር ነው። ያናችን አለች። እንደ ፀሐይ የቤተ ክርስቲያን ፀሐይ ማን ይመስላችኋል? እረ ንገሩን። እውነተኛው ፀሐይ ማነው? ንጉሳችን፣ ህይወታችን፣ ብርሃናችን፣ ፀሐይ ዘኢየዐርብ የማይጠልቀው ፀሐይ ፀሐየ ጽድቅ የተአምር ሠርቀ ለክሙ ፀሐይ አጽድቅ ብሎ ነቢየ እግዚአብሔር የመሰከረለት እውነተኛው ፀሐይ ኢየሱስ ክርስቶስ ያበራል። ደስ ይላችሁ፣ ያበራል። ብርሃኑ በዚህ ነው ሳ ውስጥ ካህናት አሉ። ጨረቃ ብርሃኑን የምታገኘው ከማን ነው? ከፀሐይ ነው። ቢተ ካህናት ኢየሱስ ክርስቶስ የክህነትን ስልጣን ለአባቶቻችን ለማዋርያ ሰጠ። ካህናት እንደ ጨረቃ ሆነው ተገለጡ። ዲያቆናት ደግሞ እንደ ከዋክብት ሆነው ታዩ። ስለዚህ ዛሬ የሰማይ አምሳል በሆነች በዚህ ቤተክርስቲያን ላይ አባቶቻችን ሦስት ሥራ አሰሩ ቅዳሴ ሲቀደስ ሁለተኛ መብራት በግራ እንዲበራ ዙሪያውን ደግሞ የቀናዲል ወይ መቀንድሎች የመቅረዝ መብራት እንዲበሩ ተብሎ በስርዓተ ቤተ ክርስቲያን ተወሰነ። በፍትሐ ነገስታችንም ወንጌል ሲነ የጠፈር ምሳሌና በቀኝ የሚበራው መብራት የፀሐይ ምሳሌ ነው። በግራ የሚበራው መብራት የጨረቃ ምሳሌ ነው። ዙሪያውን የሚበሩ መብራቶች የምን ምሳሌ ናቸው? የከዋክብት ምሳሌ ናቸው። ደስ ይበላችሁ። ጠፈር ላይ ነን፣ ጠፈር ላይ ነን። ሰማይን የምናይባት መስታወታችን እቺ ታላቅ ቤተክርስቲያን ናት። በስርዓተ ቤተክርስቲያን ሰባት ሆኖ ይቀደሳል። በጥንቱ ነው የምነግራችሁ። አምስት ሆኖ ይቀደሳል። ዝም ብሎ ሰባት ሆኖ የሚቀደስ አይደለም። በሁለት ልብ አድርጋችሁ ስታስቡ እግዚአብሔር ስንት ዕለታትን ፈጠረ? አረ ንገሩን፣ ድገሙት። ሰባት። እንደው ደግሞ ስለ ዕለታቱ ብትሰሙ አቤት፣ እንዴት ያስደንቃል። መስላችሁ ሰባት ዕለታትን ፈጠረ። እኔና እናንተን ደግሞ ሲፈጥር ሰባት ነገሮችን ፊታችን ላይ ያስቀመጠ ስንት አይኖች አሉ? ስንት ጆሮች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? በማነፀትላቲ ቤተ ቀ መትላቲ ሰባ ነው። በጣም ይገርማል። እንደገና አምስቱ ፕላኔቶችንና ፀሐይና ጨረቃ በአይናችን እንድናያደረገ በድምሩ ስንት ናቸው? ሰባት። በዮሐንስ ራዕይ እነዚህ ሰባቱን ኢየሱስ ክርስቶስ ተገለጠ ሲበላቸው የሰባቱ ሁኔታ አምሳያ ናቸው እነዚያ ጋን ደሙም በመፈተን መንፈሳዊ ምግብን ለመመናን የሚመግቡ ሰባቱ ካህናት ናቸው። ኦፓን ናቸው፣ ደስ ይበላቸው። ሰማያዊ አገልግሎት ያለው ስንት ወራቶች አሉ? ወራቶች አሉ አይደለም። በሰማይ ላይ ከመስከረም ናቸው እነዚህ የአስራ ሁለቱ ሐዋርያት ምሳሌ ሲሆኑ ልዑካንን በገዳም አስራ ሁለት ሆነው በመቀደስ እነዛን ከዋክብት ይወክላሉ። ክብሩ ለአባቶቻችን። አቤት እንዴት ደስ የሚል ቤተ ክርስቲያን በእውነት ጌታ ስራውን በሰማይ ላይ ሰርቷል። ዛሬ ብሉይ ኪዳንን ነቢያት፣ አዲስ ኪዳንን ሐዋርያት ጻፉ ልንል እንችላለን፣ ነገር ግን ራሱ ሰማይ ላይ ነው የጻፈው። ምን ላይ ነው የጻፈው? ምን ላይ ነው የጻፈው?

ሰዓት አንዱ በምስራቅ አንዱ በምዕራብ አንዱ በሰሜን አንዱ በደቡብ ናቸው። ይሄ ጠቅሷቸዋል። ተጠቅሷቸዋል። በሳይንስ ትምህርት ሮያል ስታርስ ይባላሉ። ፀሐይ እነዚህን ሁሉ ትመራለች። የት የት በሰማይ ላይ ሆና አሁን። ይሄ ማለት ምንድን ነው? መጽሐፍ ቅዱስ ማለት ነው። እንደ ፀሐይ ማን መጣ? አረ፣ መልሱ ኢየሱስ ክርስቶስ መጣ። በጣም ጥሩ። ልክ እንደ አራቱ ተዋድም እንደ አቅጣጫዎች ስንት ወንጌላውያንን መረጠ? አራት ብቻ። ማቴዎስ፣ ማርቆስ፣ ሉቃስ ዮሐንስ። ልክ እንደ አስራ ሁለት ወሮች እንደ አስራ ሁለቱ መላእክት አውራ ከዋክብት ስንት ከዋክብት መረጠ? አስራ ሁለት መረጠ። ሌላው ባጭሩ ለማስቀመጥ ቤተ ክርስቲያን ገነትን ትመስላለች። ምን ትመስላለች? ገነትን። በጣም ይገርማቸዋል። በገነት መካከል ምን ተከለ ይላል? የህይወት ዛፍ። አቅጣጫዋ ደግሞ በምንድ ነው? በምስራቅ። ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ዘጠኝ ላይ ስታነቡ በሁለት በገነት በአራቱ አቅጣጫዎች በተለይ ምንጫቸውን ምንጫቸው የህይወት ዛፍ ላይ አድርገው ስንት ወንዞች ይፈሳሉ? አራት ወንዞች። ኤፌሶን ይበሉ እስቲ፣ ግዮን፣ ጤግሮስ፣ ኤፍራጥስ። የወተት ወንዝ ነው አንዱ፣ የማር ወንዝ ነው፣ የዘይት ወንዝ ነው፣ በጣም የወይን ወንዝ ነው። በህይወት ዛፍ ስር ሆነው አራቱ ነጣጫዎች እየተመሳቀሉ ያጠጣሉ። እንደገና የህይወቷ ውስጥ ይፈስሳል አቤት እንዴት ደስ ይላል አቤት ያቺ ገነት ታምራለች ነገር ግን ገነትን በአይናችን በናትም ገነትን አንጸባርቃ እንደ መስታወት የምታሳየል ግን እቺ ታላቅ ቤተክርስቲያን ናት ክብረነ ቤተክርስቲያን ዛሬ ቤተክርስቲያን በዓል ነው እንደ ህይወት ዛፍ ምን አለ እንደ ህይወት ዛፍ ምን አለ? ቅዱስ ስጋውና ክቡር ደሙ ምን ይላል ይሰጥበታል ስን ስን ወንስ እንደ ድዮን ወንስ እንደ ጴድሮስ ወንስ እንደ ኤፍራጥስ ወንስ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል በውስጧ እንደ ጅረት ይፈሱባታል፣ ይነበሩባታል፣ ይተረቀሙባታል። ክብር አምላካችን ይሁን፣ ገነት ውስጥ ሰብስቦናል ነው። በእውነት ገነት ውስጥ ሰብስቦናል። የወተት ወንስ ማነው? በቤተ ክርስቲያን ያለው ራሱ ኢየሱስ ክርስቶስ ነው። የማር ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የዘይት ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የወይን ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። እንደ ወይን ወንዝ ወይን ደሞ ይቀዳባታል። እንደ ዘይት ወንዝ ልጅነት ይሰጣል

ሰርታ ወንዶቹን በቀኝ ሴቶቹን በምን በግራ ታቆማለች። ልክ እንደ ያዕቆብ መሰላል ደግሞ ቅብዓ ሜሮን አዘጋጅታ የያዕቆብ ዘይት እንዲያ ተክሎ ዘይት እንዳፈሰሰ ታቦተ ሕጉን በቅብዓ ሜሮን ምንትላለች? ትባረካለች። ሙሴን መስላ ማንን መስላ? ሙሴን መስላ ሲና ተራራ ላይ ወጣ እግዚአብሔር አንድ እንኳን አሳየው፣ እንዲህ አድርገ ስራ ብሎ አዘዘው። ያሬድ ዘመረ ምን አለ? ቀዳሚ ያለ ጽዮን ሰማይ ሳረረ፣ ከጽዮን ቤተ ክርስቲያን አስቀድሞ ሰማይን ፈጠረ። ወመዳ ግን አርአዮ ለሙሴ ዘከመ ይገብር ግብር አለ ደብተራ። ዳግመኛ የድንኳኗን ሥራ ለሙሴ ያሳየው። ሙሴ ሲሰራ ስንት ክፍል አድርጎ ሰራ? ሶስት ክፍል ስንት ክፍል

አድሞ ለእነ ሙሴ በኋላም ለእነ ሰሎሞን የገለጸው የእኔና የእናንተ ጌታ ዛሬ በአማናዊት መቅደስ በድንግልማርያም ስም የመጀመሪያዋን ቤተመቅደስ ቤተክርስቲያን አከበረ ልልብላቸውን መስስሉ